ሀያ አምስት አንድ ሰባት ዜሮ አራት አምሳ ዘጠኝ ዜሮ አንድ አስራ አምስት ኦኬ፣ ከዛ የስ ዋው! ሊጠለፍ ነው፣ ሊጠለፍ ነው፣ ሊጠለፍ ነው፣ ሊጠለፍ ነው። ዋው! በቅ ሊገባ ነው፣ ሊጠለፍ ነው። ያ ያ ጋይ ሶቼ እንግዲህ በሚገርም ሁኔታ ጠልፍ ዋለሁ ማለት ነው ጥታ ወደ እኔ ያስገብቸዋለሁኝ ማለት ነው እንግዲህ በዚህ መልኩ ጠልፍ ማለት ነው የሷን እንግዲህ ፋሚሊ በዚህ መልኩ አርጋችሁ መጥለፍ ትችላላችሁ አሁን እንዴት እንደሆነ አሳያችኋለሁኝ ማለት ነው ሰላም ሰላም ሰላም እንዴት ውድና የተከበራችሁ ውድ ቤተሰቦች ዛሬም እንደተለመደው በአዲስና በምርጥ ቪዲዮ መጥቻለሁ ማለት ነው እንግዲህ በዛሬ ቪዲዮ የምንመለከተው ቴሌግራም አጠላለፍ ነው ማለት ነው ቴሌግራም እንዴት እንደምጠልፉ አሁን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው እንግዲህ አሁን እዚህ ጋር ከመጣም በኋላ እዚ ጋ እያንዳንዱን ስቴፕ ባይ ስቴፕ ከተጠለፋችሁ በኋላ እንዴት እንደምታስወጡም የማሳያችሁ ይሆናል ማለት ነው እንግዲህ አሁን እዚ ጋር አንድ ነገር አለ ማለት ማወቅ አለባችሁ ከመጥለፋችሁ በፊት ያ ሰው እንዴት ነው ለእኛ እጅ ይሰጣል ወይ አይሰጥ የሚለውን ነገር ዘፈርሷን አንድ ማወቅ አለባችሁ ማለት ነው ውስጥ ሚጽሩ እናውቃለን ወይ የሚለውን ነገር ማወቅ አለባችሁ እንግዲህ አሁን እዚ ጋ ስቴፓስቴፕ ምን እንዳደረግኩና ምን እንዳረግኩት ያማሳያችሁ ይሆናል ማለት ነው እሺ አሁን እዚ ጋር ከመጣው በኋላ ቻት ፎልደር አለ ዲቫይስ አለ ዲቫይስ እዚህ ጋር እንደምትመለከቱት ሙሉ ለሙሉ በእኔ አጠናቀቅ ያለሁኝ ማለት ነው ስለዚህ ይሄን አሁን እንዴት እንዳደረግኩና 1 14 ላይ አንድሮይድ 12 ነው ማለት ነው ስለዚህ እዚህ ጋር አሁን ፕራይቬን ሰኩሪቲ አለ ይሄን ስቴፕ ስቴፕ አለመሙላት አለበት ያ ሰው እናንተን እናንተ ዚ አንሰው ከፈለጋችሁ ይኸው ይሄ ቱ ስቴፕ ቬሪፊኬሽን አልባራ አውቶ ዲሌት ምስ ያላበራችሁ ምሳን ስጠልፍ ምንም ነገር ያደረጋችሁ ነገር የለም እዚ ጋር ማለት ነው እስከ ታች ማለት ነው ስለዚህ ይሄ ይሄ ነው እሷን አሁን እንዴ እንድጠልፋት ያደረገኝ ማለት ነው ምናልባት የኔን ቪዲዮ የታችሁ ለመጥለፍ እያሰባችሁ? እሷ እንዴት ነው ይሄን ነገር የላደረገችው ወይስ እንዴት ነው እንደኔም የሚለው ነገር ለራሳችሁ የቤት ስራ ወይም ጥያቄ መሆን አለበት እነዚህ ነገሮች ኦን ከተደረጉ በጣም ነው የሚያስቸግራችሁ ማለት ነው ስለዚህ አሁን ደግሞ እኛ የምንጠልፈው አማራጩ አንድና አንድ ነው ማለት ነው በእኛ በኩል በእኛ በኩል የሚሆነው እንዴት ነው የእሷን ኢሜል ማወቅ አለብን ማለት ነው እንግዲህ የእሷን ኢሜል ለመቀበል ወይንም ነገር ለማድረግ ቀላል ዘዴ መፈለጋ አለብን ማለት ነው ስለዚህ ኢሜል አሁን ካወቅን በኋላ ደግሞ እንዴት እንጠርፋታል የሚለው ነገር አሁን የማሳያችሁ ይሆናል ማለት ነው ስለዚህ የእሷን ኢሜል እዚህ ጋር የእናንተን ሪሙቭ ታርጉና የእሷን ኢሜይል ታስገባላችሁ ሎጊ በሚለው ቦታ ላይ ማለት ነው ከዛ የእሷን ኢሜል ካስገባችሁ በኋላ እንዴት እንደምጠልፉ ምንም ነገር አይጠበቅባችሁም ከእናንተ ሎጋውት አድርጋችሁ እሷን ስልክ ብቻ ማስገባ ነው ምሳሌ ይሄ በቃ አሁን የእሷ ኢሜል ነው አሁን እኔ እንዴት እንደምጠልፍ አሁን አሳያችኋሉ ማለት ነው ከዛ በኋላ እዚህ ጋር ሎጋውት ብዬ ልውጣ ማለት ነው እዚህ ጋር እንትን ላይ ማለት ነው ከዛ እዚህ ሎጋው ሎጋውት ብዬ ወጣለሁ አሁን ጋር እዚህ ጋር ከመጣሁ በኋላ ሎጋውት ልበለው ከዛ ሎጋውት ብዬ እወጣለሁኝ ማለት ነው ከዛ እንደዚህ ከመጣላችሁ በኋላ ከ ዜሮ ዘጠኝ አይደለም የሚጀምሩት ፋሚሊዎቼ እዚህ ጋር መጥቼ ሀያ አምስት አንድ አይደለም ሰባት ነው እዚህ ጋር ሰባት ዜሮ አራት ሀምሳ ዘጠኝ ዜሮ ሶሪ 01 15 እሺ። አሁን ይህንን እንዴት እንዳደረግኩት አሁን ላሳይችው። እዚ ጋ ችንነቃለው ዋው ዋው። አሁን በቃ ይገባል አይገባም። የስ ው ቀጥታ ማለት ነው። ስለዚህ እንደዚህ አድጋች መጥለፍ ትችላለች ማለት ነው። ከዛ በኋላ እዚህ ጋር ደግሞ እንደዚህ ከተጠለፋችሁ በኋላ አሁን እንዴት እንደምታስወጡ አሁን በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። እዚህ ጋ ሴቲንግ የሚለው ትነካላችሁ ማለት ነው። ከነካችሁ በኋላ ወደ ታች ትወርዱና እዚ ጋ ቴሌግራም ማለት ነው። እችኛዋን እችኛዋን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ ክሊክ ካደረጋችኋት በኋላ እዚ ጋ ብዙ ዝርዝሮች ይመጡላችኋል። በእነዚህ ውስጥ እናንተ አሁን ለመደለት ፈለጋችሁት ስለዚህ የናንተን ቴሌግራም ልደሉ ተፈልጋችሁትን እዚህ ጋር ክሊክ ታደርጋላችሁ ማለት ነው። ምሳሌ የተኛውን ነው እንትናችሁ ነው መደለ ተፈልጋችሁት ቻይናላችሁ ነው ወይ አካውንታችሁ ነው ወይ ሚለውን ነገር እዚህ ጋር ያንዳንዱን ስቴፕ ባይ ስቴፕ ያስረዳችኋል ማለት ነው። ስለዚህ እናንተ አካውንታችሁን ከሆነ አካውንቴን ነው የፈለኩት ትሉታላችሁ ማለት ነው። ከዛ አካውንታችሁን ልደልቱት እንት ስትሉ ቀጥታ አውቶማቲካሊ ያ ሰው ስደልቱት አካውንታችሁ። ያው አማራጫችሁ ይሄ ብቻ ነው ምንም ማድረግ ስለማትችሉ ማለት ነው። ከዛ በኋላ አውቶማቲካሊ ያንን ሰው በዚህ መልኩ ማስወገድ ትችላላችሁ ማለት ነው። ከዛ ወደዚህ ከገባችሁ በኋላ ይኸው ድሌት ዩር ቴሌግራም አካውንት ዩር አካውንት ብሎ ድሌት ዩር ቴሌግራም አካውንት ሚል አለ። እሱን አንድ ጊዜ ክሊክ ታደርጉታላችሁ ማለት ነው። ከዛ ክሊክ ካደረጋችሁት በኋላ እዚህ ጋር ድሌት ሚል አለ ማለት ነው። ድሌት ምትላለች። ልክ ድሌት ምትለዋን አንድ ጊዜ ክሊክ ታደርጓታላችሁ። ከዛ ክሊክ ካደረጋችኋት በኋላ ቀጥታ ያስ እንትን ያስመርጣችዋል። ትደልቱታላችሁ ማለት ነው። እንግዲህ በዚህ መልኩ እንት ማድረግ ትችላላችሁ ማለት ነው። ማስደለት ትችላላችሁ። እኔ ስላልፈለግኩኝ ወጣ አለሁኝ ማለት ነው ከዚህ። ምክንያቱም አንደኛ የልጅት አካውንት ነው አንዶጋቱ ብዬ ነው። ስለዚህ ውድ ፋሚሊዎቼ በዚህ መልኩ አድርጋችሁ መጥለፍ ትችላላችሁ። የተጠለፋችሁም ደግሞ አውቶማቲካሊ ካወቃችሁ በኋላ በዚህ መልኩ ማስወጣት ትችላላችሁ ማለት ነው። በሁለቱም ነው አይደለ አንዱ አንዱ ያስወጣል፣ ያው እኩል ለኩል ማለት ነው። አቻ ነው ነገሩ ድራው። ስለዚህ በእድ ቤተሰቦቻችን በዚህ መልኩ እንት ማድረግ ትችላላችሁ ማለት ነው። የዛሬ ቪዲዮችን ይሄን ይመስላል። በሌላ በምርጥ ቪዲዮ እስከምንገናኝ ጉድባባይ። ይህ ቃናተሽ የእናንተው ቃናተሽ ነው። እንደዚህን አይነት ቲፖችን ለማግኘት ሰብስክራይብ፣ እንዲሁም ደግሞ ሼር፣ ላይክ አድርጉት። ይመቻችሁ። ባ ባይ